እየቀጠለ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ተጋድሎዎች የነበሩበት ሁኔታ አለ። በዚህ ተጋድሎ በርካታ ሞትና ቁስለኛ በመያዝ ጠላት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 በሁሉም አካባቢዎች በጣም ንጹሐኑን ማዕከል ያደረገ ጭፍጨፍ አለ። ካሁን በፊት እሱ እንደጠቀሰው በተለያዩ የጎንደርና የጎጃም፣ የሸዋ አካባቢዎች፣ የወሉ አካባቢዎች ጭፍጨፋ ነበር። በጣም በሚያሳዝን ሁኔታ ግን በዛሬው እለትም ደግሞ በጎጃም ህዝባችን ላይ ተደጋጋሚ የድሮን ጭፍጨፋ ህዝባችንን የጨፈጨፈበት ሁኔታ እጅግ የሚያሳዝን ነው። ለትግል የወጣንበት አላማ ነው። የአማራን ህዝብ እንደ ህዝብ ነው የሚጨፈጭፈው የምንለው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 ወደፊት ብቻ ነው አማራጫችን። ስለዚህ ከማሸነፍ ደግሞ ወደ ኋላ የሚያደርገን የለም። እንበርታ እንጽና ነው ምለው አመሰግናል። እሺ፣ ከልብና አመሰግናለን የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው ስላደረስክን መግለጫ ና እንዲሁም ደግሞ ወደ ውጌ አደረጃጀት ዜናዎች ከልብና አመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ በጎንደር ቀጠና 30ኛ ቀኑን የያዘው ዘመቻ አንድነት ምን ይመስላል? የተሰሩና እየተከወኑ ያሉ ድርጊቶች ምንድን ናቸው?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 ሀሰን እየገለጽን ወገኖቻችን ደም የሚያበስ ቀጥታ እርምጃዎች የምንወስድ መሆኑን በዚህ አጋጣሚ እንደ አማራ ፋን ነው አንድነት በጎንደር እየገለጽን በጎንደር ግንባር ያለውን የወታደራዊ መረጃዎች እንደሚከተሉ አቀርባለሁ። በርካታ ጠላት በተለይም በሰሜን ጎንደር እንደዚሁም በማዕከላዊ የጎንደር ቀጠናዎች ተነቃንቆ ወደ ቆላማው የጎንደር ቀጠና ማለትም ወደ አጅሬ ጃኑሯ እንዲሁም ጠገዴና አርማጮ ቀጠናዎች በጥልቀት በመግባት አሰሳ አድርጎ ለመውጣት አቅዶ ተነቃንቆ የነበረ በት ሁኔታ ነበረ። በትላንትናው ዕለት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 ወሩ ድላችን የሚነጻጸር ድል በቀጠናው ተመዝግቧል። የገቡት ከከባ ተርፎ የላካቸው ብቻ ነው የተረፈው። መነሻቸውን ታቻር ማጮ ሳንጃ ከተማ ያደረገ ጠላት ከምዕራብ ወደ ምስራቅ ለማጥቃት ጅንግር የምትባል ከተማን ወደ ግራ በመተው ጃኖራ ቢገባም ክፉኛ ተመቶ ወደ ማርያምዬ ወይም ጀረንተን ለምትባል ከተማ አፈግፈጎ ሞትና ቁስለኛውን አዝረክ ቆሎ መመለስ ተገድሏል። በተመሳሳይ ከጠገዴ ወረዳ ከሰጋሉ በመነቃነቅ ከምዕራብ ደቡብ ምስራቅ ለወረራ በመነቃነቅ አጅሪያ አካባቢ፣ አዲሸሎ ዙሪያ ገማሮ ተራራ በከባ እየተገረፈ እየተደበደበ ይገኛል። ይህ ጠላት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 የአድማ በተና ሚሊሻ ወይም ደግሞ ሰላም አስከባሪ የሚሏቸው አባላትን ጨምረው በጥቅሉ ከሶስት ሺ አምስት መቶ በላይ የጠላት ኃይል በዚህ ዘመቻ ተሳትፏል። በዚህ ቆላማ ሰፊ ቀጠና በማስገባት ወራር ጠላት ወደ ቀጠናው ቢዘምትም በራሳ ምሮ ውብነት ኮር ስር በኮሩ ስር ጭናና ሰሜናን በራስ እንዲሁም ጠለም ድብጠለም ክፍለ ጦሮች ያሉ መሆኑ ይታወቃል። ከኮሩ ውጭ ደግሞ አዲስ ኮር በማዋቀር ላይ ከሚገኙት መካከል የጎበይ ክፍለ ጦር እና የዘራይ ክፍለ ጦሮች የተውጣጡ ብርጌዶችና ሻለቆች በጥምር ውጊያው ብርቱ ተፋላሚዎች ሆነው ውጤት ለመመዝገቡ ድል ለመመዝገቡ ከፍተኛ አስተዋጽኦ አድርገዋል። በጀግነት ጀግና አማራፋና አንድነት በጎንደር አሀድ የሰራዊት ክፍሎች ከጊዜ ወደ ጊዜ የማቀድና የማድረግ አቅማቸውን የማስፈጸም አቅማቸው አቅማችን እያደገ የተመዘገቡ እየተመዘገቡ ነው የሚገኙት። ውጊያው አሁንም የቀጠለ ሲሆን ሙትና ቁስለኛውን አንጠባጦ አፈግፍጎ ለመመለስ የሞከረ ወራሪ ጠላት በተለይ አዲስ ሸሎ አካባቢ ተከቦ በእሳት እየተለበለበ አይቀጡ ቅጣት እየተቀጣ እጅ እየሰጠ እየተማረከ ቁስለኛና ሙት እየሆነ ወታደራዊ ድል እየተጎናጸፍንበት እንገኛለን። እስካሁን ባለው የድል ውጤት በአዲስ ሸሎ ግንባር ብቻ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 እጁ ላይ የሚያስገባበት እድል በዚህ ምሽት ሊፈጸም እንደሚችል ይገመታል። ቀደም ሲል በኔትወርክ ምክንያት በቀን ዜሮ አምስት ሚያዚያ አምስት ሁለት ሺህ አስራ ሰባት ዓመተ ምህረት በታች አርማጭ ኦሮላ በበው አቅራቢያ በልዩ ደፈጣ ስልት አምስት ቁስለኛ፣ ሁለት ሙት እንዲሁም አንድ እስከ ሙሉ ጽጥቆ የተማረከበት አንድ ጠላት ተመረከበትን የውጊያ ድል ተመዝግቧል። ሆኖም ግን በኔትወርክ ምክንያት ሳይዘገብ የቀረ የውጊያ የአውደ ውጊያ ድል ነበረ። የአማራ ፋና አንድነት በጎንደር የጎቤ ክፍለ ጦር የጎንደሬ ብርጌድ የጎንደሬ ብርጌድ የሉ ባለቤት ነች ማለት ነው በጥቅሉ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 ቀጠናዎችን ነጻ እያወጣን እየገሰገስን የምንገኝበት እውነትና ሁኔታን በጎንደር እያሳለፍን እንገኛለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ዮሐንስ ንጉሱ አመሰግናለን። እሺ፣ ከልብና አመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ከልብና አመሰግናለን።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 ሩሃ ቴሌቪዥን፣ ብላክ ላዮን ሚዲያ፣ አሻራ ሚዲያ፣ ግሎባል ፋኖ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሬዲዮ እና ኢትዮ ሁለት ሀምሳ አንድ ሚዲያ ነበር። ስለነበረን ቆይታና ስላደረሳችሁ መረጃ ከልብ እናመሰግናለን። አክባሪ ይስጥልን።